ሰላም ለኪ ማርያም ውድስት በአፈ ኩሉ ፍጥረት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች፣ ውድ ኦርቶዶክሳውያን፣ የእናታችን የእመቤታችን የባዓታ ለማርያም የአስራት የበኩራት ልጆች የምንወዳችሁና የምናከብራችሁ በዚህ በወረገኑ ደብረገነት ባዓታ ለማርያም እና አቡነ ተክለ ሃይማኖት ቤተ ክርስቲያን ግንቦት 21 ቀን የመቤታችን ለእስላምም ለክርስቲያንም በዚህ በግብፅ ሀገር እየተገለጸች ይታይበት የነበረውን በዓል ምክንያት በማድረግ በግንቦት ሀያ አንድ በታላቅ በዓል ስለምናነግስ ብዙ አባቶች መምህራን ጳጳሳት ተጋብዘው በዚህ ቦታ እናንተን ለመባረክ ስለሚገኙ መጥታችሁ በዓለ ንግሡን ንጉሱን እንድታከብሩ በቅዱስ ቤተ ክርስቲያናችን ስም ጠርተነወታል። እታ ለማስተዋወቅ ያክል እንደምታዩት ይሄ ቤተልሔሙ ነው። እንደምታዩት እንግዲህ ምንም መዞሪያ እንኳን የሌለው ነው። ቦታው ከተመሰረተ ገና አራት ዓመቱ ነው። እንደምታዩት አጥሩ ሁላ ተይዞብን ያለው ታጥሮብን ይህንን አጥር ለማንሳት እናንተም ተጋብዛችኋል። ይህንን አጥር ተባብረን ይህ ታቦት መዞሪያው ነው እንድናነሳ ሁላችሁም ኦርቶዶክሳውያን ይህንን ሚዲያ የምትከተሉት ሁላችንም ይህንን አጥር አንስተን የባዓታ ለማርያምን ክብር እና የአቡነ ተክለ ሃይማኖትን ክብር እንድንትገልጽ እነዚህ ሰንበት ተማሪዎች የሆን የሚማሩበት እንኳን ጠፍቶ እዚህ ቁጭ ልሆን ያሉትና በዚህ ቦታ ተጠርታችኋል። ግንቦት ሀያ አንድ የመቤታችን በዓል ማለት ነው። እንግዲህ ይህ ቦታ ከተመሰረተ ገና አራት ዓመቱ ነው። 2013 ነው የተመሰረተው። እንደምታዩት ይህ የሚገርም ባህር ነው። ይሄ ባህር ነው የነበረው። ባህር ነው የነበረው፣ ብዙ ሰዎችን ያሰጥም ነበረ። ይሄ የምታዩት ውሃ ነው፣ ባህር ነው የነበረው፣ ብዙ ሰዎችን ያሰጠመ በሬዎችን እንኳን ሳይቀር ያሰጠመ ነው። ግን ባዓታ ለማርያም በዚህ 2013 ከተመሰረተች ጊዜና ሰዓት ጀምሮ ብዙ ገቢረ ታምር ተደርጎ ይሄ እንደምታዩት ጸበል ቤቱ ነው። ብዙ ገቢረ ታምር፣ ድውያን የዳኑበት ድውያን የተፈወሱ ነው። ይህ ጸበል ቤት ተሰርቶ ድውያን እየተፈወሱበት በእውነት ከብዙ ደዌያቸው እናቶች አባቶች ከጭንቀት እየዳኑ እየተፈወሱ ነው ያሉት ቦታው ምንም አዲስ ሆኖ የተደላደለ ቦታው ሰፊ ገና ባይሆንም ታቦተ ባዓታ ለማርያም አቡነ ተክለ ሃይማኖት ከገቡ ግን እዚህ ቦታ ካረፉ ጀምሮ ይሄ ስንት ሰውን ያሰጠመ ባህር፣ ስንት በሬዎችን ሳይቀር ያሰጠመ ባህር የምታዩት ውስጥ ላይ ሸለው ውስጥ የምህረት ባህር ሆኖ አላሁን ይሄ የምህረት ባህር ሆኖ የሚገርማችሁ የምህረት ባህር ነው። አሁን ዛሬ ሰዎች እየተፈወሱበት እየዳኑበት ነው ያለው ማለት ነው። እናቶች ይሄ ባህር ብዙ ብዙ ብዙ ብዙ ሰዎችን ብዙ በሬዎችን ሳይቀር ያሰጠመ ባህር ነው። ዛሬ አቡነ ተክለ ሃይማኖት ባዓታ ለማርያም ከመጡ በኋላ የምህረት ባህር ሆኖ ከደዌ ሥጋ ከደዌ ነፍስ ሰዎች እየተፈወሱበት ይገኛል ማለት ነው። ኦርቶዶክሳውያን ሁላችሁም የእግዚአብሔር ልጆች የእግዚአብሔር ቤተሰቦች ይህ ቦታ እንደምታዩት እንግዲህ ወረገኑ በእውነት የእያንዳንዳችን ግቢ ቢፈተሽ እንኳን እንደዚህ አይደለም። ይህ ነው እንግዲህ የቤተ ክርስቲያኑ ግቢና በር። ለምን ካላችሁኝ ቦታውን ገና ወደዛ ለማስፋት ስለፈለግን አስቀድመን ግቢውን ለማስከበር ተቸገርን ማለት ነው። ይሁ እንደምታዩት ታግሌ ነው ምገባው በጣም አስቸጋሪ ቦታ ነው። እንግዲህ ጸበል ቤቱ ይህ ነው። እንደምታዩት እንግዲህ ጸበል ቤቷ ያዘች ያት ጸበል ቤቷ ከመቸገር አንጻር ምንድን ነው ጸበል ቤቱና ቤተ ክርስቲያኑ እዩት እንግዲህ ይህ ጸበል ቤት ነው። ይህ የሴቶች የወንዶች ጸበል ቤት ነው። ቤተክርስቲያኑ ደግሞ ይህ ነው። ለምንድነው ካላችሁኝ የቦታ ችግር ገጥሞን ነው። የቦታ ችግር፣ ቦታው ሰፊ ነው። የገበሬዎች ቦታ ነው። እንደምታዩት ጸበል ቤቱ ይህ ነው። ጥበቃ ቤቱ ይህ ነው። ቤተክርስቲያኑ ይህ ነው። ሌላው ደግሞ እንደምታዩት በጣም በሚያሳዝን ሁኔታ እዩ እንግዲህ ታቦት በዚህ ነው የሚሄደው። እንግዲህ ታቦታውን በዚህ ነው የሚሄደው። እንግዲህ በዚች አጥር ይሄ ነው ታቦት በዚች ነው የሚሾልከውና ምእመናን ይህንን ቦታ አይቶ ዝም ማለት በጣም ይከብዳል፣ በጣም ይከብዳል። በእውነት አቅሞ ያላችሁ ሰዎች ቢያንስ ወደዛ ፈቀቅ አድርገ ነው። ይኸው ከቦታ ማጣት አንጻር ልጆቻችን እዚህ ጋር ነው የሚማሩትና ታቦት እንግዲህ በዚህ ነው እየሄደ ያለው እንግዲህ በዚህ እቺ ቦታ ናት እንግዲህ ታቦቱን እየወሰደች ያለችው። እና ይህንን ቦታ አቅሙ ያላችሁ ሰዎች፣ በአቅም በርታ ያላችሁ ሰዎች እግዚአብሔር ጸጋውን ያበዛላችሁ ልጆቻችን በውጭም በውስጡም ማለም የምትኖሩ በምናስቀምጠው የቤተ ክርስቲያኑ አካውንት ገቢ ብታደርጉልን ቢያንስ እንኳን እቺ ፈቀቅ ብላ በእናንተ ስም ታቦት እንኳን ዘና ብሎ በዚህ ዘና ብሎ እንዲሄድ እና ሰንበት ተማሪዎች ፀሐይ ላይ ነው ያሉት። ይው እንግዲህ ያሳዝናሉ። ፀሐይ ላይ ነው ያሉት። እነዚህ ልጆቻችን ታዳጊ ልጆች፣ ነገ ቤተ ክርስቲያን ተተኪ ትውልዶች፣ ፀሐይ ላይ ነው ያሉት እና ይህንን ልጆቻችንን ቢያንስችን ወደዛ ፈቀቅ አድርገናት እንደው የተሻለ ነገር እንድናደርግ ልጆቻችን ለእናንተ ነው የምንነግራችሁ። ባዓታ ለማርያም የምትወዷት የባዓታ ለማርያም ወዳጆች፣ ይህንን አጥር ፈቀቅ አድርገንላት በአማረ እዚህ ጋር እንኳን ተሻላለች፣ የሰፋ ያለ ይህኛው፣ በጣም አስቸጋሪ ነው እንደምታዩት፣ እች ጠባብ ናት። ታቦት በዚህ ነው እየዞረ ያለው እና ልጆቻችን እንዲው የምትችሉትን እንደምታዩት አስራት በኩራታችሁን በዚህ ቦታ ብታውሉ፣ አንድ መስመር ፈቀቅ ቢል በእናንተ ስም በጣም እጅግ ደስ የሚልና ያማረ ስለሚሆን ልጆቻችን እንዲያው በእውነት ይህንን ቤተ ክርስቲያን ለመርዳት ተጋብዛችኋልና፣ አነሰ በዛ ይልም አሁን በውጩ በተለይ በውጩ ዓለም ያላችሁ ሰዎች አስራት በኩራታችሁ ለታላላቅ ቦታ ትሰጣላችሁ። ታላላቅ ቦታው አይገባውም ብዬ ሳይሆን በተለይ ደግሞ እነዚህ እነዚህ ቦታዎች ነገ ካልያዝ ናቸው። አዲስ አበባ መሀል ከተማ ነው ያለ ነው። ቦሌ አየር መንገድ ነው ያለ ነው። ይህ ቦታ ዛሬ ካልተያዘ ነገ አናገኘውም። ይህም ቦታ ነገ ሌላ ሰዎች መጥተው ከያዙት በኋላ መቆርቆር ነው የሚሆነው አሁን እግዚአብሔር ቢፈቅድ ያነ ለያዛ ላይ የምታዩት ለቀብር ቦታ ነው። ያንን እያሰብነ ያለን እናንተ ካገዛችሁ እናንተ ከረዳችሁን ያ የምታዩትን ለቀብር ቦታ ወደ ላይ ያለው ማለት ነው። ወደ ላይ ያለው የቀብር ቦታ እኛው ደሞ ወደዚህ ይሄ ገለባው ያለበት ወደዚህ ወደ ገለባው ወደ ገለባው መስመር ይዞችን ደግሞ ለቤተ ክርስቲያን ለማድረግ ነው እየጣር ነው ያለ ነውና፣ እንዴው ባካችሁን ልጆቻችን አስራት በኩራታችሁን በዚህ ቦታ ውሉት። እንግዲህ ከቦታ ማነስ አንጻር ቤተ ክርስቲያኑ ይሄ ነው፣ ቤተ ለሙ ይሄ ነው እንግዲህ እግዚአብሔር ያሳያችሁ። ከቦታ ማንጣት አንጻር ማለት ነው። ይህ ነው እንግዲህ ቤተ ክርስቲያኑ ከዚህ ነው፣ እንትኑ ደግሞ ቤተ ለሙ ነው ከዚህ ነው። ህጉ ሆኖ አይደለም፣ ስርዓቱ ሆኖ አይደለም። ግን ከማጣት አንጻርና ቦታው ገና አዲስ ተመስርቶ ገና በአዲስ መመስረት ላይ ያለ ስለሆነ ነው። እና ልጆቻችን አግዙን በዚህ ቦታ ላይ ካህናቱ፣ ሊቃውንቱ ያለ ደሞዝ ያለ ምንም ደሞዝ ነው እያገለገሉ ንጹሕ አገልግሎት እየሰጡ ያሉ ለምን ቦታው እንዲሰፋ ብለው ማለት ነው። እና የምትችሉትን እንድታግዙን እንዲያው በታላቅ ትሕትና በቅድስት ባዓታ ለማርያም በአቡነ ተክለ ሃይማኖት ስም ይዣቸዋለሁ። እንዲያው ልጆቻችን ውለዱን፣ ይህንን ቦታ ግዙና ይህንን ቦታ ስፉና ውለዱን። የሁላችን መገልገያ ነው፣ የሁላችን መገልገያ ነው። ነገ መተን የምንቀበርበት፣ ነገ መተን የምንጠመቅበት፣ ነገ መተን ሥጋ ደዌያችን የምንድንበት ከነፍስ ደዌ የምንድንበት ነው። ይህ ቦታ በእውነት ቅድም እንደነገርኳችሁ ብዙ ድዌያን ዝቻው ወደ ምህረት መጥተው ምስክርነት ሰጥተዋል። ብዙ ድውያን መጥተው አይነ ሰው ጉርድኖበታል። ልጅ የሌላቸውም ልጅ አግኝተውበታል። እና ይህንን ቦታ ልጆቻችን ሰው እናርገው፣ ቦታ እናርገው። በእርግጥ ባታ ከመጣች በኋላ ቦታ ሆኗል። ቅድም እንደነገርኳችሁ ይህ ባህር ነው የነበረው። ይኸው ሰው ስንት ሰዎችን የፈጀ ስንት በሬዎችም ላ የዋጠ በሬ ነበ ባህር ነበረ። ዛሬ ባታ ከመጠች በኋላ የምሕረት ቦታ ሆኖልና አሁንም መጨረሻው ያማረ እንዲሆን መጨረሻው ሰፊ እንዲሆን አሁን ትልቁ ችግራችን ቦታ ነው። እኛ ምንም አንልም፣ ቦታ ግዙልን ነው በቃ ቦታ አስፉልን። ይህ ቦታ ቦታው ይስፋ። ነገ ይህን ቦታ እናገኘውም ልጆቻችን ቦታ ካለፈን አለፈን ነው። ስለዚህ ይህንን ቦታ ቦታ ለማድረግ ጥሪ ተደርጎላቸዋል። በበዓል ዕለትም የምትመጡ ሳይመቻችሁ ቀርቷችሁ ደግሞ የማትመጡ ደግሞ ካላችሁ በምናስቀምጠው አካውንት ቁጥር የንግድ ባንክ፣ የአባይ ባንክ ቁጥር እናስቀምጣለን። በዚህ መጠታችሁ እንድትባረኩ ገንዘባችሁ ልካችሁ እናንተ መጠታችሁ የምትችሉ መታችሁ የማትችሉ ደግሞ በዚ ባላችሁበት አስራት በኩራታችሁ ልካችሁ በረከት እንድታገኙ ማለት እፈልጋለሁ። መንፈስ ቅዱስ አዶ አምላክ ይህም መስላ ስናገራለሁ። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ነው የሚለው ቃሉና እንግዲህ የምታዩት ደብራችን ደብረገነት ወረገኑ ባዓታ ለማርያም ቤተክርስቲያን ትባላለች። እንግዲህ እኛ እንኳን ለመኪና ቤታችን ብዙ እናረጋለን፣ ብዙ ነገር እናደርጋለን። ግን ይሄ ደብር እቺ ደብራችን ታቦት የሚሄድበት መንገዷ እንደሚታየው አንድም ቀጭን ነው፣ ለመራመድ ምንም አይመችም። ከዚህ ጋር ነገ ላይ ሌላ ላለመሸጡ ሌላ ነገር ላለመሆኑ ዋስትና የለንም። ስለዚህ ኦርቶዶክሳያኖች ድረሱልን እንላለን። እዚህ ጋር ታቦተ ክብሩ ህዝቡ ሊባርክ በሚወጣበት ጊዜ ሰፋ ብሎ ሰው የሚሄዱ ተሰልፎ ነው የሚሄዱ። ያ ደግሞ ለህግ ለምንም ስለማይመቸን እቺኛው ቦታ ላይ ቢያንስ እንኳን የተወሰነ ሽራሪ ከፍ እንዲልልን በሉል እግዚአብሔር ስም እንጠይቃለን ማለት ነው። ሌላው ሁላችንም የእግዚአብሔር አደራ ኦርቶዶክስ እስከሆን ድረስ አሁን በመጣብን ነገር ላይ ወደፊት ለመራመድ እንዲያመቸን ማንኛውም ነገር ለማድረግ እንዲያመቸን ቤተ ክርስቲያን ላይ እየመጣን የምንማርበት አንባ መጠጊያ፣ የመዝሙረኛው ዳዊት ምዕራ 47 ቁጥር 13 ላይ እግትዋ ለጽዮን ወቅፍዋ በውስጠ ማይፈዲያ ዳዩ ልበክሙ ነው የሚለው። ልባችሁን አበርቱ ብለን ልጅ ጽዮንን ከበባት፣ አንባ መጠጊያችሁ ናት ማለቱ። ጽዮን ማለት አንባ መጠጊያ ናት ይላል። አንባ መጠጊያ የተባለችው ደግሞ አንድ ቅድስት ቤተ ክርስቲያን ናት። ና ቅድስት ቤተ ክርስቲያናችን ከመፍረሷ በፊት ያልሆነ ነገር ከመድረጓ በፊት እች መሬት ሰፋ አድርገን በግዛታችን ሰፋ አድርገን ልጆቻችን አስተምረን ከዚህ ከቤተክርስቲያን የተሻለ ህዝብ እንድንወጣ የተሻለ ምእመን እንድንወጣ አምላካችን እንዲረዳን ያው እንግዲህ እንድትረዱን በልዑል እግዚአብሔር ስም እንጠይቃለን። ወስብሐት ለእግዚአብሔር። ቦታው ከተመሰረተ ትንሽ ጊዜ በመሆኑ እንደምታዩት የገበሬዎች መሬት ነው ይሄ። ይህንን ቦታ ለመያዝ ከብዙ ምእመናን ጋር እየተነጋገርነ ፍግብ እያልን ነው ያለና ይህንን ቦታ ለቤተ ክርስቲያኗ ለባዓታ ለማርያም አድርገን ባዓታ ለማርያም እናታችን በንጹህ አገልግሎት እንድትገለገል ምእመናኑ፣ ይህን የመሰለ የምታዩት የገበሬ ቦታ ወደ ቤተ ክርስቲያኑ ተካቶ ልጆቻችን ሰንበት ትምህርት ቤቱ በነፃነት በሰላም እንዲገለገሉ የምታያቸው ሰንበት ተማሪዎች ናቸው። እነዚህ መማሪያ የሌላቸው ሆነው በእውነት ያሳዝናሉና ይህንን የገበሬ ቦታ ወደ ቤተ ክርስቲያኑ አካተን ቤተ ክርስቲያኗ ንጹሕ አገልግሎት እንድትገለገል ምእመናን የምትችሉትን የድርሻችሁን እንድታግዙን በባሉ ሁለት ደግሞ ግንቦታ ሀያ አንድ ቀን መጠታችሁ ይህንን በዓል በሰፊው እንድታከብሩልን ትልቅ ጥሪ እያደረግን ነው። ይሄ የምታዩት ወደ ላይ ያለው ላይ ያለው አየር መንገድ ነው። ይህኛውን ነው አሁን ወደ ቤተክርስቲያኗ ለማካተት እየጣርነ ያለ ነውና ሁላችሁም ግንቦታ ሀያ አንድ ቀን እንድትመጡ ቤተክርስቲያኗ ጥሪ ያስተላልፋለች። ቤተክርስቲያኗ ምንም ከተመሰረተች አጭር ጊዜ ቢሆንም ከተመሰረተች ጀምሮ ልጅ የፈለጉ ሰዎች ባዓታ ለማርያም ልጅ ስጭኝ እናቴ ባክሽን ብለው ልጅ ለምነው ልጅ አግኝተዋል፣ ልጅ ወልደዋል። ዓይነ ስውር የነበሩ እናት መጥተው እዚህ ቦታ ዓይናቸው በርቶ ድነው ተፈውሰው ደስ ብሏቸው ሄደዋል እና በዚህ ቦታ ብዙ ገቢረ ተአምራት እየተደረገ ነው ያለው። በደራ ያሉት መሀይ ወለተ ኢየሱስ እንግዲህ ደራ ድረስ ብዙ ሕዝብ ይነግድ የነበረው መሀይ ወለተ ኢየሱስም ከዚህ ቦታ ወረገኑ ባዓታ ለማርያም ደብረገነት ባዓታ ለማርያም አገልግሎት እየሰጡ ነው ያሉ በተሰጣቸው ጸጋ። ስለዚህ ይህንን አገልግሎት ሁላችሁም ኦርቶዶክሳውያን በእውነት በውጭም በውስጥም ያላቸው ኦርቶዶክሳውያን ይህንን የምትመለከቱትን ቦታ ለዝቺ ቤተ ክርስቲያን አስተዋጽኦ አድርገን አስራት በኩራታችንን አበርክተን ይህ ንጹህ ቦታ ለቤተ ክርስቲያኗ ገቢ ሆኖ ጸበል አገልግሎቱ ብዙ ድዋያን የሚፈውሱ ነው ብዙ ሙታን የሚነሱበት ቦታ እንዲሆን ከዚህ በፊት እንደምታውቁት ይህ ባሕር ብዙ ነገር የነበረበት ባሕር ዛሬ እግዚአብሔር የተመሰገነ ይሁን። በዚህ ደረጃ የምሕረት ቦታ ሆኖ አሁን ባሕሩ ውሃው በሪያ ሰጥም ነበር። እንደነገርኳችሁ ሰዎች ይገቡበት ነበር። ባዓታ ለማርያም አቡነ ተክለ ሃይማኖት ከመጡ ግን ይሄ ባሕር የምሕረት ባሕር ሆኗል አለ አሁን ድውያን የሚድኑበት ባሕር ሆኗልና ኦርቶዶክሳውያን የምትችሉትን አስተዋጽኦ በማድረግ በውጭም በውስጥም ያላችሁ በዚህ ሚዲያ የምትከታተሉ ይህንን የገበሬውን መሬት ወደ ቤተ ክርስቲያኗ አድርገን የምንችለውን አስተዋጽኦ አድርገን ቤተ ክርስቲያኗን ንጹህ አገልግሎት እንድትገለገል ታላቅ ጥሪ ታላቅ ግብዣ እየጋበዝናችሁ ነው እንግዲህ በነገ ግንቦት ሀያ አንድ እመቤታችን በግብፅ ሀገር ለእስላምም ለክርስቲያንም ተገልጻ ትታይበት የነበረው ታላቅ በዓሏ በኦርቶዶክሳዊ ቤተ ክርስቲያን ደግሞ በድምቀት ይከበራል ይህንን በዓል መጥታችሁ እንድታከብሩ ሁላችሁንም ኦርቶዶክሳውያን ቤተ ክርስቲያኗ ጠርታችኋለች። እንግዲህ ይህንን በዓል በሰላም መጥታችሁ አብረን እንድናከብር አብረን በረከት እንድናከብር እንድናገኝ እግዚአብሔር በምህረቱ በቸርነቱ ይርዳን። ይህንን ሚዲያ የምትከታተሉ ሁላችሁም ግን ይህ ሰፊ መሬት ነው የምታዩት። ሰፊ መሬት ለገበሬው የሚገባውን ነገር አድርጎ ቤተ ክርስቲያኗ ንጹህ አገልግሎት እንድታገለግልበት የእናንተን እጅ ይፈልጋል የናንተን ግብዣ ይፈልጋል። ቦታው እንደምታዩት ነው። በጣም ደስ የሚል አየር ያለው እንደው ቤተ ክርስቲያኗ አቀማመጥም በጣም ደስ የሚል ነውእና ትንሽ የተቸገር ነው። አሁን ያው ቦታውን ወደ ቤተ ክርስቲያኗ አለማካተት ከገበሬዎች ጋር ተነጋግሮ የእናንተን እጅ ነው የሚጠብቀውና ይህንን የምትችሉትን እንድትረዱን ለማለት እፈዳለሁ። እግዚአብሔር የእመቤታችንን በዓል በሰላም ደርሶ ደግሞ ደስ የሚለው ዘንድሮ እርገት ነው፣ አብሮ ከእመቤታችን በዓል ጋር እርገት ነው እንግዲህ ከሰንበት ላይ ደብረ ዘይት ይላሉ አባቶችና የተደራረበ ታላቅ በዓል የበረከት በዓል ነውና፣ ይህንን የበረከት በዓል በዚህ መታችሁ እንድታከብሩ ጥሪ እያደረግን በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሚን። የተወደዳችሁ የእግዚአብሔር ቤተሰቦች እናታችን ንጽሕተ ንጹሓን የቅድስት ድንግል ማርያም የአስራተ በረከት ልጆች እንደምን ዋላችሁ? እንደምን አመሻችሁ? እንግዲህ እዚህ ቦታ እንደምትመለከቱት ወረገኑ ባዓታ ለማርያም ቅድስት እመቤታችን በዚህ ቦታ ከተመሰረተችበት ብዙ ታምራት እንደምታደርግ እናት ነች። ለምሳሌ እኔ እዚህ አካባቢ የመጣሁት 2016 ነው 2016 በራዕይ ወይም ደግሞ ተኝቼ ተገልጣልኝ። እንግዲህ ለመጠመቅ የቦታውን ታምራትን፣ ታሪኩን ስሰማ በህልም ተገልጣ ያው ለመጠመቅ ስመጣ ከነበረብኝ ጭንቀትና ከነበረብኝ ፈተና ከቤተሰብ መበታተን አሁን ቤተሰቦቼ ተሰብስበው ቤተሰቦች አንድ ሆኖ እኔም ደግሞ እዚች ቅዱስ ቦታ ላይ ተገኝቼ እንድመሰክርና ብዙ ታምራትን እንድመለከት አደረገችልን ቅድስት እናታችን ባዓታ ለማርያም ነው። በዚህ ወር ውስጥ በግንቦት ሃያ አንድ ቀን በዚህ ቦታ ባለ ባለንግስ ይኖራሉ። ሁላችሁም ተጋብዛችኋል። መታችሁ ባለ ንግሱን እንድታነግሱና ያው የበረከቱ ተካፋይ እንድትሆኑ በእግዚአብሔር ስም አደራ እንላለን ወስብሐት ለእግዚአብሔር ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንደምናችሁ እንኳን ለእናታችን ለቅድስት ባዕታ ማርያም አመታዊ መታሰቢያ በዓል በሰላም አደረሳችሁ በአዲስ አበባ ሀገረ ስብከት በቦሌ አካባቢ የምናገኘው ወረገኑ ባዓታ ለማርያም እና አቡነ ተክለሃይማኖት ቤተክርስቲያን ግንቦት ሃያ አንድ ቀን ታላቅ የንግስ በዓል ጥሪ እያደረጉ ስለሆነ መታችሁ የበረከቱ ተካፋይ እንድትሆኑ የእናታችን የቅድስት ድንግል ማርያም በረከት ተካፋይ እንድትሆኑ ጸበሉ፣ እዚህ እንደምታዩት አባቶችም ከዚህ በፊት ብዙ ሲናገሩ ብዙ ሲያስተዋውቁ ነበረ። ጸበሉ በጣም ብዙ ድህነትን ብዙ ፈውስን የሚሰጥ በገዳም ውስጥ በጣም ታላላቅ ገቢረ ተአምራት እየተደረጉ ነው እና መታችሁ የእግዚአብሔርን በረከት እንድታገኙ የእናታችን የቅድስት ድንግል ማርያምን በረከት እንድታገኙ ባህያሉ በሉል እግዚ ሲያደርስ እናሳስባለን። ከስር የምናስቀምጣቸው ስልክ ቁጥሮች አሉ። እነዚ ስልኮች ላይ ደውላችሁ ሙሉ መረጃ የገዳሙን መረጃ መጠየቅ ትችላላችሁ። ምናልባትም ደግሞ እግዚአብሔር ቢረዳችሁና ቢወድ ቢፈቅድ መርዳት የምትችሉ ሰዎች ካላችሁ የገዳሙ አካውንትም እዛው አካባቢ ይቀመጣል። በዛ አካውንት ላይ ገቢ ማድረግ ስለቦታው ሙሉ መረጃ መጠየቅም እንደዚሁ ትችላላችሁ። አምላካችን ሉል እግዚአብሔር ወዶና ፈቅዶ እዚህ ሰዓት ስላደረሰን ክብርና ምስጋናና ስሙ ይሁን። ግንቦት 21 ቀን እደግመዋለሁ፣ ግንቦት 21 ቀን እናታችን ቅድስት ባዓታ ለማርያም ዓመታዊ ክብረ በዓል እንደዚሁም ደግሞ ዕርገቱም የዛኑ ለሰለ ስለሆነ ሁለት ንግስ በአንድ ቀን በዚህ በተቀደሰ ስፍራ ብታከብሩ ምንኛ መልካም ነው። መታችሁ በረከትን እዩ። ስለ ቤተ ክርስቲያኑ ስለ ቦታው ሙሉ መረጃም በአካል አይታችሁ ብትሄዱ የተሻለ ሊሆን ስለሚችል መታችሁ በረከትን ተካፈሉላለሁ በሀያሉ በልዑል እግዚአብሔር ስም በእናታችን በቅድስት ድንግል ማርያም ስም በያላችሁበት ሰላማችሁን ያብዛልን። ወስብሐት ለ ከአየር መንገዱ ወረድ ብሎ ወረገነት ባዓታ ለማርያምና አቡነ በጎሮ ለምትመጡ ጎሮ ወረድ እንዳላችሁ ወደ ትልድምቱ መስመር ከጎሮ ኪዳነ ምሕረት ፊት ለፊት ነው። ቅርብ ነው። ለመኪናም ለትራንስፖርት አያስቸግርም። ከቦሌ ለምትመጡ ደግሞ በአዲሱ መንገድ በገርጂ አድርጎ በተከፈተው በአዲሱ መንገድ ልክ ከጎሮ መንገድ ልትደርሱ ስትሉ ወደ ወረገኑ መታጠፊያ አለ። በቡልቡላ ለምትመጡ ደግሞ ቀጥታ በሪፊቲ ገብርኤል አድርጋችሁ መምጣት ትችላላችሁ። ለበለጠ መረጃ ስልክ ቁጥር እናስቀምጣለን። በስልክ ቁጥሩ ያስተዳደሩ ስልክ ቁጥር ይኖራል። በእሱ ደውላችሁ አድራሻውን መጠየቅ ትችላላችሁ። ይህንን ቤተ ክርስቲያኑን ለምትረዱ ሰዎች ደግሞ የቤተ ክርስቲያኗ የንግድ ባንክ አካውንት እንዲሁም የአባይ ባንክ አካውንት እናስቀምጣለን በምናስቀምጠው የቤተ ክርስቲያኑ አካውንት የምትችሉትን አነሰ በዛ ሳትሉ ለዚህ ቦታ ሻራችሁ ልታስቀምጡ ማለት እወዳለሁ። ታላቅ እግዚአብሔር፣ ነገ ግንቦት 21 ቀን በግብፅ ሀገር አዎ እስላምም ክርስቲያንም ተገልጻ ያይዋት ነበር ተብሎ በታምረ ማርያም የተጻፈው ታላቅ ባሏ የሚከበርበት በዓል ነው። እንዲሁም ደግሞ ከመቤታችን ጋር ደግሞ እርገቱ ደግሞ እርገቱ ገጠመን አጋጣሚ እንደማጋጣሚና ይህንን ባል ስታከብሩ ለማክበር ስትፈልጉ በዚህ ቦታ መጥታችሁ እንድታከብሩ በባታ ለማርያም በአቡነ ተክለ ሃይማኖት ስም እጅግ ጠርተናችኋል። ሁላችሁም ተጋብዛችኋል። እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያን ሰላም ያርግልን፣ ድውያንን ይፈውስልን፣ ሙታንን እግዚአብሔር በመንግስተ ሰማያት ያሳርፍልን። በውጭም በውጭም አለም ያላችሁትን፣ የተጨናነቃችሁትን፣ ያዘናችሁትን ሁሉ እግዚአብሔር ከሐዘን ከጭንቀት ይጠብቅልን። ወስብሐት ለእግዚአብሔር። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ።